በመጀመሪያ የጾም ነው በጣም ያምራል። ሰላም ሰላም ውድና የተከበራችሁ የቻናሊ ተከታታዮች በሙሉ ኢትዮጵያውያን፣ እንዲሁም ኤርትራውያን በዓለም ዳርቻ በሙሉ የምትገኙ የቻናሊ ተከታታዮች በሙሉ ስለምታበረታቱን ጅግ አድርጌ አመሰግናለሁ። ዛሬ ደግሞ ይሄን የመሰለ በጣም የሚያምር ቆንጆ በሸመል የጾም እንዴት አድርጋ እንደምናዘጋጅ አብረን እናያለን። እስከ መጨረሻ ድረስ አብራችሁ ተከታተሉ። አመሰግናለሁ። እሺ እንደምታዩት ውዶች ይሄ ተጥዶ ወርድ እየተንተከተከ ነው ያለው። ይህንን ያው ያዘጋጀሁት ከሩዝ ዱቄት ነው። ሩዝ የነጭ ሩዝ ፈጭቼ ነው ሶስ የሰራሁት ማለት ነው። ነጭ ሶስ ሞር የጨመርኩት ምንድን ነው ዋይት ፔፐር፣ ወይም ነጭ ጥቁሯ ቁንዶ በርበሬ ነው የጨመርኩት። በሸመል በሸመል እንዲልልን ቀይ ሶሱ ደግሞ ያው እንደማንኛውም ቲማቲም ስልስ እንደምናዘጋጀው አዘጋጅተን መኮሮኒያችንን እንቀቅላለን። ከጎን እናዘጋጅና እናስቀምጣቸዋለን። ሁሉን ሬዲ አድርገን ከዛ ቀይ ሶሱን እናደርጋለን። ከዛ መኮሮኒያችንን አድርገን እያለን ያው እኔ አሁን እያደረግኩ እንዳለሁት ደረጃ በደረጃ አድርገን ካስተካከልነው በኋላ ፍሮናችንን መጀመሪያ እናሞቃለን። እንዳስገባ ነው ወዲያውኑ እንትን እንዲልልን ማለት ነው። ፍርናችን ሬዲ መሆን አለበት። ሜይ ቢ ለ40 ደቂቃ ወይ ለ30 ደቂቃ ሜይ ቢ ልናቆየው እንችላለን። እንደ ፍርናችን ፓወር ማለት ነው፣ አይተን እናስተካክላለን። ቀጥታ ፍሩን ውስጥ ማስገባት ብቻ ነው። ሌላ ምንም የሚመጣ ነገር የለም፣ የሚጨምር ነገር የለም። በጣም ነው የሚጣፍጠው። ሞክሩት። ቻናሌን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ድጋፋችሁን አሳየኝ። አሁንም አመሰግናለሁ ከጎኔ ስላላችሁ ሁላችሁም፣ በእውነት ቴንክዩ ሶ ማች በጣም አድርጌ ነው የማመሰግነው። ይኸው አሁን እንግዲህ ውዶች በስሎል ያስታውቃል፣ እንደበሰለ ከላይ ጎልደን ኦልሞስት ጎልደን ሆኗል። እናወጣውና ትንሽ ለሰላሳ ደቂቃ ያህል ወይ ከዛም በላይ ትንሽ እናቆየዋለን። ለአቆራረጥ እንዲያመቸን ማለት ነው። ልክ እንደበሸ በሸመል ቁጭ እንዲልልን ማለት ነው። ቴንክዩ